ተናንሽግን አደለ አዎ፣ እግዚአብሔር ይመስገን በጣም ደና ነኝ። ታሪክ ሁሉ ሰማውት እኮ ስንቱ መከራ አልፈሽን የመጣሹ ልጅ እንደዛ ነው ብለው ነው አንቱ ልትኛ እንዲፈልግ ሹ እንግዲህ በጉጉ ሲጠበቀ የነበረው የኖ ላይ ክፍል አርባ ሰባት ድራማ ተለቋል ማለት ነው። ቤተሰቦቼ እንግዲህ ዛሬ ነው ላይ ክፍል አርባ ሰባት ሀኒቾ እና አያሷ እንደ አዲስ ታውቋሉ። በጣም ደስ የሚለው ነገር እናትዮ እንኳን አይኗ ምንም እንኳን ዝግት ቤት አያትዮ ልክ እንዳየቻት ነው እንግዲህ አንቾ የልጇ ልጅ እንደሆነች ያወቀችው። በትውስታ የምታደርጋቸውን ነገር በልጅነቷ ብዙ ነገር ስታስታውስ ነበር ማለት ነው እና አልፎም ተርፎ ሜላት እስኪ ራስሽን አዳምጪ በኋላ የምጸጥሽን ነገር አታድርጊ እያለቻት ነበረ። ወይዘሮ ሜላት ግን የምርመራ ውጤት መጥቶላት ቶሎ ብላ አናን ከዛ ቤት አሽቀንጥራ የምታወጣበት መንገድ ነው የምትፈልገው። ሰላም ውድና የተከበራችሁ የኔ ውድና እንቁ የሆናችሁ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። እንግዲህ ኖላዊ ክፍል አርባ ሰባት ዛሬ ተለቀዋል ማለት ነው። ወዘሮ አስቴር ወይም ደግሞ የሀኒቾ አያት እንግዲህ ሁለቱንም አይታቸዋለች። ነገር ግን ልክ እንደ አባትየው እሷም ልክ ስታይ ሀና ነች እንግዲህ የልጅ ልጇ እንደሆነች እየታወቀቻት፣ አሁን ግን ማለት ነው ሀያትየው አንድ ነገር ማድረግ አለባቸው ብዬ አስባለሁ። እንግዲህ ምን እንደምትወድ ምን እንደማትወድ አሴት በልዩነቷ ያጉ ነበረና ሁለቱንም ቁጭ አድርጎ እንግዲህ እሷ የምትወደውን ሰማትወደውን ነገር ያው ዲኔ ምርመራው ስለሚቀየር፣ እርግጥ እርግብ ከምታደርገው ነገር ተነስተው ጥርጣሬ ውስጥ ሊገቡ ይችላሉ። ግን እስከዛ